አንዳንድ ሰዎች ከአውሬ ጋር ይኖራሉ። ጥሩ ማንነት እራሱ እንደማይወደድ ታውቃላችሁ? እጅ እጅ የሚላቸው ሰዎች አሉ። ሰው ሲጨቃጨቅ ለምንድ ነው የሚጨቃጨቁ ብላችሁ ጠይቃችሁ ታውቃላችሁ? ፍቅር ብቻ ነው ብሎ የሚያስተምር ሰው ተሳስቷል ነው። የሆነ ነገር ስትሰጥ መቼ ልስጥ፣ እንዴት ልስጥ፣ እየት ልስጥ። ቢያንስ አንቺ መቶ ፐርሰንት ትክክል ከሆንሽ እሱ ስንት ፐርሰንት ትክክል ነው? አንድ ፐርሰንት። እኔ ለወንድ ብላ አፓርትመንት የተከራየ ሴት አውቃለሁ? ያለ አቅሟ ዘጠና ሺ ብር የምትከፍል ሴት አለ። ቲክቶክ፣ የዛሬ አምስት ዓመት የእውነት ሁለት ሰው አይቶ ሁለቱም ሰዎች ገብቼ ላይ ካረጋቸዋለሁ። ስላያቸው ጎበዝ ነሽ ብላት ጉብዝና ነው የሚገባት። እሷ ካመነችበት ነው፣ ካላመነችበት እኔ ማወራ አይገባትም። ለባለቤቶች ፍቅር እንደሰጪ የሚገፋሽ ነገር አለ። ለባለቤቶች ፍቅር እንዳሰጪ የሚገፋሽ ራስሽን እንድጠብቅ የሚያደርግሽ ነገር አለ። እንዳትጠብቅ የሚገፋሽ ነገር። አዛዥ ከሆንክ ፈላጭ ቆራጭ ነው የምትሆን። ታዛዥ ከሆንክ ግን ጎበዝ መሪ ነው የምትሆን። በጣም የጦፈ የፖለቲካ ወሬ ስልክ ላይ የቲክቶክ ወሬ እየሰማ እያለ ተነስ እስኪ ውሃውን አቀብለኝ ብላ ብትል ምን ይሰማል? ባለቤቴ ሁሌ ቀበቶ ነው የምትገዛ፣ ምን አስባ ነው አለኝ። እኔ እንጃ። በጣም የሚገርም ሀሳብ። አንዳንድ ሰዎች ከአውሬ ጋር ይኖራሉ። አንዳንድ ሰዎች ከሰው ጋር መኖር አይችሉም። አንዳንድ ሰዎች ሰውን አውሬ ያደርጋሉ። አንዳንድ ሰዎች ደግሞ አውሬውን ሰው ያደርጋሉ። ትክክለኛ በጣም የሚገራርሙ ሰው ቀንቷቸው ከትክክለኛ ሰው ጋር መኖር የሚቸገሩ ሰዎች አሉ። ለምን? እነሱ ጋር ትክክለኛ የሆነ ነገር ስለሌለ። አንዳንድ ሰዎች ደግሞ አስቸጋሪን ሰው መስመር ያስይዛለሁ። እኔ እንኳን በቢሮ የማቃት አንድ ልጅ አለች እና ለእናት አባቷ አንድ ሴት ናት፣ ለእናት አባቷ አንድ የምትባል ልጅ ናት። እና ያገባችው ሰው ደግሞ በጣም ብዙ ጣጣ ውስጥ የነበረ ሰው ነው። ጫት ውስጥ የነበረ፣ ሲጃራ ውስጥ የነበረ መጠጥ ውስጥ የነበረ፣ በቃ ብቻ አስቸጋሪ ከሆነ ቦታ እሱ ነቅሎ ራሱ ለማውጣት ሌላ ነገር የሚፈልግ ሰው፣ በቃ ስራ የሚፈልግ ሰው እና ከእንደዛ አይነት ሰው ጋር ቤተሰብ ትዳር ለተመሰረት ስትል እንደው በወለድንሽ እናት አባቶቿ በአጥንተዋ ምናም በእናት እንደው በአባትሽ አጥንት በእኔውንብሽ ብሎ ለምነዋታል። እና ልጅቷ በቃ ነው እኔ ማገባው እሱን ነው አለች። ምንም ሌላ ነገር ውስጥ ዲቴል አልገቡ፣ ብቻ የሆነ ነገሩ ነው ያየችው፣ በቃ ወደደችው፣ በታሪክ አለች። እና ሰውየው በሰባት ወሩ ጫቱን ትቶ ሲጃራውን ትቶ መጠጡን ትቶ በጣም ብዙ ነገር ትቶ ሌላ ሰው ሆኗል። እንግዲህ አስቡት፣ ምን አይነት ፐርሰናሊቲ ቢኖራት ነው። አሁን ብዙ ነገር ታውቃለች እንዳይባል የ26 ዓመት ልጅ ናት። በ26 ዓመት የሆነ የምታውቀው ነገር አለ፣ ማታውቀው ነገር ይበዛል። እንኳን እሷ ቀርቶ እኛ ራሱ ከምናውቀው ማናውቀው ነገር ይበዛል። 26 ዓመቷ ነው። በ26 ዓመት ግን አስቸጋሪ ሁኔታ ውስጥ የኖረን ሰው ወደ መስመር የማምጣት አቅም ነው። አንዳንድ ጊዜ የእኛ ስማርትነት አይደለም ሰዎችን ባህሪያቸውን የሚለውጡ ማለት የእኛ ብዙ ነገር ማወቅ በቃ በጣም መማር በጣም መረዳት የላይፍ ኤክስፒሪየንስ መኖሩ እንዳይባል አርባ ዓመትና ሀያ ስድስት ዓመት ተጣምረው ያውቃሉ እና እነሱ በሰላም ይኖሩ ነበር። የእድሜ እንዳይባል የእድሜ አይደለም ጥያቄው፣ ደግሞ የውበት እንዳይባል በጣም ሞዴል የሆኑ ሴቶች በጣም ከኛ የተሻለ ደስተኛ የሆኑ ነበር። ሀብታም እንዳትሉም ሀብታሙም ተንገበገብኩ እያለ ነው። ቁመና እንዳትል ቁመና ያለው ሰው እየተቸገረ። ሴክስ እንዳትል ሴክስ ኦቨር በመጠን አይደለም። ኦቨር ያለበት ቤትም ሰላም የለም። ስለዚህ ሰላም ማንነት ውስጥ ነው። የማንነት የማይጎረብጥ ከሆነ ምናልባት ሰዎቹ የአንተን ጥሩ ማንነትም ላይወድኩ ይችላሉ። ጥሩ ማንነት ራሱ እንደማይወደር ታውቃላቸው። እጅ እጅ የሚላቸው ሰዎች አሉ። ጥሩም ሆነ ጥሩነትም የማይጠማቸዋሉ ግን ሁለቱን ነገር ምናልባት ማስታረቅ ከቻለ ሰውየው፣ ሁለቱን ነገሮች ማዛመድ ከቻለ የእሷን ጥሩነት፣ የእሱን ጥሩነት፣ የእሱን ማንነት፣ የእሷን ማንነት። ህይወት፣ በነገራችን ሁለት ነገር ማዛመድ ነው። አይ ቲንክ እዚህ ላይ ስላለ በደንብ እናይዋል። ሁለት ነገር ማስታረቅ ነው። ሁለት ፖዚቲቭ እና ኔጌቲቭ ነገሮች፣ ሁለት ሴት እና ወንድ። ምን ያገናኘናል? በጣም ብዙ ጊዜ ጻፉ ላቸዋል። ወረቀታችሁ ላይ ምንድነው እሱ፣ እኔና እሱን ምን ያግባባናል? እኔና እሱን ምን ያግባባናል? በንግግር የምታመን ሰው ከሆንክ ችግሩ ችግር አይሆንብም። ችግር የሚሆንብች እይታክ ነው። እድሉ ችግር እንዲሆንብህ የሚያስቸግር እይታክ ነው እንጂ ችግሩ አይደለም። ችግር ችግር ችግር የሚሆነው መቼ ነው? ካልፈታ። ለምሳሌ ገንዘብ ችግር ችግር የሚሆነው መቼ ነው? ካልተፈታ። የባለቤቷ ባህሪ ችግር የሚሆንባት መቼ ነው? ካልተፈታ። የሚስት ጸባይ ችግር የሚሆንብ መቼ ነው? ካልተፈታ። ሴክስ አላረግም ብላ ከአንተ ጋር ብትከራከር ችግር ቢሆንብ መቼ ነው? እስክትፈታው ድረስ። እንዴት ነው ምትፈታው? ለምንድን ነው አልፈልግም ያለችው? በነገራችን ላይ ሰው ሲጨቃጨቅ፣ ለምንድን ነው የሚጨቃጨቁ ብላችሁ ጠይቃችሁ ታውቃላችሁ? ታውቃላችሁ? በሜዳ የሚጮህ ሰው አለ፣ በሜዳ የሚጨቃጨቅ ሰው አለ። የሆነ ሪዝን አለው መቼም። የሆነች ሴትም ስትናገር ስትጮው የሆነ ምክንያት አላት። ያለምንም ምክንያት ዝም ብላ ልትጮው አትችልም። ከጮኸች የሆነ ምክንያት አላት። ኢቭን እሱ እንኳን በቃ ሰላም አጣው ብሎ ካለ ሰላም ያጣው ዝም ብሎ ነው ዝም ብሎ ነው አይደለም ዝም ብለማ በታሪክ ሌላው ቀርቶ እንኳን ከታመምክ እንኳን ያለ ሪዝን አትታመም ከታመምክ ራሱ የሆነ ምክንያት አለ ህመም ራሱ ከተሰማ ደግሞ እድለኛ ሰው ነው ምክንያቱም የስጋ ደው የበሽታ ያለበት ሰው ካለ ህመሙ አይሰማም ይገለዋል እንጂ ልክ በሰፈር ውስጥ እንደሞተቻው ዋርካ አንድ ዋርካ ነበረች አሉ ሰፈር ውስጥ ቆማ ማንም ከሰው አልቆጠራትም እና ከተክልም አልቆጠራት። ግን ሽምግልና ይቀመጡባታል፣ ያመልኩባታል፣ የተጣላ ሰው ባለትዳር ይታረቅባት። ስንት ታሪክ የሰራች ዋርካ ነበረች እና አድባር የምትባለች ከዛ ከለታት አንድ ቀን ሰው ሁሉ ከእንቅልፈ ሲነሳ ወድቅ አገኘት። ምን ሆና ወደቀች ምናምን አሉ። ብቻ ማንም አላካበደም። ከመንገድ ላይ አነሱ፣ መሬቱ እንደለደሉ እሷ ምን እንደሆነች ግን ያወቁት ከወደቀች በኋላ። ለካ ዋርኳ ውስጥ ለውስጥ ተበልታ ነበር ውስጥ ለውጥ ተበልታ ተበልታ ተበልታ አልቃ የሆነ ቀን ወድቃ ነው ራሷን ያገኘችው። እና የሆነ ጊዜ ምናልባት የሆነ ጭላንጭል ካያችሁ፣ ትንሽ ችግር ትልቅ ችግር ይወልዳል። ራስ ላይ መስራት ለምንድን ነው የሚጠቅመው ብላችሁ ካላችሁ፣ ችግሩ ችግር ብቻ ሳይሆን ችግሩን እንደድል እንድታዩ፣ ችግር ብቻ እንድታወራ ሳይሆን ችግሩንም እንደድል እንድታይ፣ አንዱን ጎን ብቻ ሳይሆን በሌላኛው ጎን እንድታይ፣ ባለቤቴ ብቻ ሳይሆን እኔ ምናልባት ችግር ሊኖርብኝ ይችላል። እኔ ብዙ ጊዜ ላቸዋል እንደው ተባረከች ነች አንተን ያገባችውና ምናምን ሰው ሲል አልሰማችሁም? እናንተስ ብላችሁ አታቁም? አላቅም። ለሞራል ራሱ አውቃለሁ ነው ይባለው ብዬ አላቅም። እና ዞሮ ዞሮ ጠይቁ ይላል። በቃ ሂድና ጠይቅና፣ የት ነው ያለችው? ቤት ነው? አገር ነው? ውጭ አገር ነው? ጠይቅና ከሰባ ይሄ ሰውዬ በሚያወራው ልክ ነው ወይስ እንዴት ነው ወይስ እኛ ላይ ሲሆን ብቻ ነው? እና እንደምታወሩት ቀላል አይደለም። እኔም ለራሴ በብዙ ነገር ተቸግሬ ያውቃል። በጣም በብዙ ነገር ልክ ቦታው ላይ ስትሆን እንደዚህ እንደምታወራው አይቀልም፣ በጣም ከባድ ነው። እና ለእናንተ ህይወት አልጋ ባልጋ ሆኖ እነሱ ብቻ እየተቸገሩ ይመስላለለ ኖ ለሁላችንም፣ እናንተ ጋር ያለው እኔ ጋር አለ። በአቅማችን ግን እንፈተናል። ራስን በመቀየር የሚከፈል ዋጋ አለ ወይ ደግሞ የሚያስከፍል ዋጋ አለ ወይ ደግሞ የሚከፈል ዋጋ አለ ራስን ባለመቀየር ደግሞ በጊዜ ለምሳሌ ስልክ ያለ ሰው ስልኩን ካሳየኝ በጊዜ ሶሻል ሚዲያ በማቆሙ የሚያገኘው ዋጋ አለ በጊዜ ሶሻል ሚዲያ ባለማቆሙ ደግሞ የሚከፍለው ዋጋ ነው ህይወቱ ላይ እና ዞሮ ዞሮ ራስን በመቀየር የሚከፈል ዋጋ አለ ራስን ባለመቀየር ራስን ደግሞ በመቀየር የሚከፈለው ዋጋ አለ ራስን ባለመቀየር ደግሞ የሚከፈለው ዋጋ ከዛ በላይ ለምሳሌ ስራ ፈት ሰው ካለ ስራ በመስራቱ የሚከፍለው ዋጋ አለ። ጉልበት ይሆናል፣ እጅ ይቆሽሻል፣ ምናምን፣ ብዙ ምቾት አይሰማህም፣ ድካም አለ፣ ምናምን ምናምን አለ። ባለመስራትስ? አዎ የተቦጫጨቀ ልብስ የሚያለብሰው ምንድን ነው? አዎ አለመስራት፣ አይደለ? ካልሰራክ ልበስ አይሉም። አንተ መርጠ የተቦጫጨቀ ልብስ ትለብሳለ። ለምን ያለብሳለ? ራሱ አለመስራት ራሱ ያንን ስለሚያለብስ፣ በብዙ ነገር ጭንቀት ላይ እንድትወርቅ ስለሚያደርግ፣ ሰዎች ይውሩ፣ የሆነ ዝቅ እኔ አሁን አስታውሳለሁ የዛሬ ስንት ዓመት እነሱ ምንም ብሎኝ አይደለም። ልብሴ እንደዚህ የጎተትኩ የምቀመጥበት ካፌ አስታውሳለሁ። ምንም አይደለም፣ ምንም ልበልብል፣ ምንም ብዬ ከነሱ ጋር ልግባባ። በጣም ትልልቅ ሰዎች ናቸው። እና የሚቆጨኝ ታይም አለ በቃ የሚቆጨኝ በተለይ አባቴን የሆነ ያልሰማሁበት አንድ ሶስት አራት አምስት ዓመታት ነበሩ። እስቲል ያንገበግባቸዋል። አልፏል እኮ የዛሬ አስራ ምናምን ዓመት ነው ግን ዛሬ ድረስ እንደ ትኩስ ቁስል የሚያማችሁ ነገር የለም። ዙሩ ዙሩ እስኪ እንዴት ተረዳችሁ? ራስን በመቀየርና ራስን ባለመቀየር የሚያስከፍለው ዋጋ ለመቀየርም አለመቀየር ልክ እንደኔ ችግር የምታወሩ ካላችሁ የዛሬ ስድስት ዓመት ነው ምናምን የእህቴ ባል ጸጥ እንዳረገኝ ምንድን ነው ምን ደርሶብነው አንተ እንደዚህ ብሎ እስኪ ተንፈሳ። ለካ እኔ ዝም ብዬ ዶፍ እንደወረደብኝ ሰው ማወራው ዝም ብዬ ነው ማወራው። ለካ ከኔ ባሰ ለካ ስንጠል። ከዛ ጊዜ በኋላ አቆምኩኝ አቆምኩኝ። በቃ መብረቅ የመታመት መስሎ አንተ ስታወራው ነው ሌላ ሰው ችግሩን ብትሰማ አንገትን ደፍተህ ትላለህ፣ ተከዳውኝ ተከደውኝ። በቃ ሚስቴ ከዳችኝ ቺ አደረገችብኝ እንዳትል አይኑ እያየች ትደርግበታለህ። አዎ እናንተ ዶፌ በወረደበት ካስመሰላችሁት፣ ከእናንተ ከናንተ በላይ ስትሰሙ ትደነግጣላችሁ። እንደውም አንዳንድ ቴራፒ ቦታ ላይ ይመከራል። ምን ይመከራል? ሰብሰብ ብለው ቆጭ ይሉና እሷም ችግሯን ታወራ እሷም ችግሯን ኔጌቲቭ ነገር ብዙ አይመከርም። ምክንያቱም እኔ አንድ ጭንቀት ካለበት ሰው ጋር ብሆን ጭንቀቱ ይጋባል። ቀጥታ ይጋባል። ይሄ ችግር ችግር ከሚያወራ ወንድ ጋር ምትኖር ሴት የሰውየው ችግር ይጋባባታል። በጣም ብዙ ሰው የተሳሳተ ነገር ነው በውስጡ የያዘው የተሳሳተ አመለካከት በውስጡ የያዘው የተሳሳተ አመለካከት ይዟል። ቀጥ ያለ ነገር እንደያዘ ነው የሚያስበው። አዎ ችግር እንዳለበት የተሳሳተ እንደሆነ ራሱ ማወቅ አይፈልግም። አሁን እኔ እሷ እንዳለችው በቃ እሱ ስለማይንከባከበኝ ጊዜ ስለማይሰጠኝ በታሪክ ማታ ከመጣ አልጋ ላይ ትግል ነው። ለአንድ ሰዓት፣ ለሁለት ሰዓት፣ ወይ እሱ ጥርሱ ደምቶ ወይኔ ሀገጪ ወደዚህ ተንቀሳቅሶ ነው የምናርፈው። ሴክስ አላረግም እና ከነገርኳት በኋላ የምርህን ነው? አዎ ጥሩ ሆነም አልሆነም ማረጋለ። እንደዚህ አላቅም ነበረ እኔ የማቀው። በቃ መብቴ ነው። እሱ ልክ በዛ በኩል የሆነ ነገር ሲከለክል በኩል ደግሞ ነገር እከለክላለሁ። ስሜት ደግሞ አይምሮን የመቆጣጠር አቅም አለሁ። በተለይ ወንድ ልጅ ሲሆን ሴክስ ማረግ ፈለገ አለማድረግ የሚሰማህን ስሜት ወንድ ነው የሚያውቀው። አንድ ሴት ልጅ ምጣ ምጣ ልጅ መውለድን የወለደች ሴት ብቻ ብታወራው፣ እኔ ወንድ ነኝ አምጬ እንደወለደ ሰው ባወራ ምናልባት የሆነ ስሜቱን ላወራ ይችላል። ነገር ግን የወለደችዋ ሴት ብቻ ነው ያን ስሜት የምታውቀው። ሌላው ቀርቶ አንተ ከሴክሽዋል ነገር በኋላ ደክሞ እቀፈኝ ፊት ለምን ወደዛ ዙረ ትተኛል ብላ አንተን መታቀፍ ሲያምር፣ አንተ ደግሞ መገጣጠሚያዎቹ እንኳን የምታቅፍበት እንደዚህ የምትንጠለጠልበት ስታታ ሁለቱን ነገር ማስታረቅ አንዳንዴ እንደ ህግ በቃ ልክ ነው ብላ አንተ ትላለ፣ ሰንበዲ ደግሞ በዛ በኩል ልክ ነው። ይሄን ሁለቱም ማስታረቅ ነው ብዙ ዋጋ የሚያስከፍለውና ለመቀየር ብለ ትንሽ የሆነች መጽሐፍ ማንበብ ስትጀምር ስፖርት መስራት እንዴት እንደሚያስጠላ የለመድከው ቲክቶክና፣ ኢንስታግራም፣ ፌስቡክ ደግሞ እንዴት እንደሚጎትት እንዴት ወደ ኋላ እንደሚጎትት የሚገርማቸው። አንዴ ግን ትንሽ የሆነ ስቴፕ ጠጋ ካልክ በኋላ ከዛ በኋላ እንዴት እየወደድከው እንደምትመጣው እኔ ብያቸዋለሁ አንድ ቀን ነው እግዚአብሔርን ፕሊስ እንደዚህ የተሰቃየው መኖር አልፈልግም፣ በቃ እንጀራ መብላት እስከሚያቀተኝ ድረስ በቃ ምሰራበትን ስራ ስጠኝ ብዬ ሲሪየስሊ ነው፣ አንድ ቀን እና ከዛ እስካሁን ድረስ አይ ቲንክ ዘጠኝ ዓመት ዓመት። በቃ አንድ ቀን ሰው ሲተኛ ደውዬ ተኝቻለሁ ሲለኝ ያስቀናኛል፣ የምርና ምን ይዘ ነው የምተኛው? እና ምን አለ እንዳንተ ባረገኝ እላለሁ። እና ገልብጬ ያኛውን ትላል፣ ባላንስ አድርጌ ኖራለሁ እንጂ በጣም ነው ደስ የሚለው። ራስን እንደ መቀየር ደስ የሚል ነገር የለም። ሚስት ጋር ከምትታገል ከልጆችሽ ጋር ከምትታገይ፣ እኔ ብያቸዋ ግቢ ስትናት እስኪ ልጆችሽን አስተያየት ጠየቀ ያልኳት እና አስተያየት ጠየቀቻቸው። ምን ቢሉ ጥሩ ነው ልጆቹ። በቃ ትጮኸ ያለሽ በቃ አስተያየት ታበዣ ያለሽ ምክር ታበዣ ያለሽ። የስምንት ዓመት ልጅ እኮ ነው ምክር ታበዣ። ምክር ቀንሽ። አባትየውን ምን በቃ ትጮኋለ። አንተ ስትመጣ ይጨንቀኛል። በቃ ቤቱን ነው የምትበጠብጠው። አለ እንደዚህ አይነት አባወራ አለ ከአባት አለ ከሴት ደግሞ አለ በጣም ደግሞ በሚገርማችሁ ሁኔታ ካላገቡ ሴቶችም አሉ። አሁን ያገባ ሰው ቀጥታ ፋይት ያደርግ የዚህ ዘመን ሰው ደግሞ የራሱን ችግር ስለሚያውቅ የሰው ችግር ለመሸከም ፈቃደኛ አይደለም። የሰው ችግር እኔ አንድ ከስተመር ያላገባቸው ለብዙ መከራን ያሳለፈችው አንድ ልጅ አላት እና ወንዶቹን የመጀመሪያ ገና ስታገኛቸው ልጅ አለኝ ትላለች። ሰላም ሳትላቸው ሰላም ሳትል ስልክ ሳትቀ ምንም ሳታወራ እንደት ነች ልጅ ሰላምሽ ልጅ አለኝ እና በህይወቷ ልታጣም የማይገባት ትልቅ ሰው በቃ፣ የሀገር ወንድ ነው ያጣቸው። እና እኔ አትንገሪ ደብቅ። አይደለም ወንድ ልጅ ቢሆን ለቃ ሰርጉ ተነጎዳ ነው ሲባል እንደ ዛሬ ሳልነግርሽ የሆነ ነገር ጨንቆኛል ፊቱን ዘፍዝፎ በቃ ልጅ አለኝ ብሎ ይናገራል። ምንም አማራጭ የላትም ትቀበላለች። ይችላል ሴት ልጅ መንገላ ዜብራውን ሳትሻገር በዛ ጫፍ ላይ ወደዛ ሳብረ ሳትሻገር ልጅ አለኝ ትላለች። ከዛ በኋላ አንተን ቆርጠ በዚህ ሰፈር ነኝ ብለ ተውጣለ እና ደግሞ ልጅ መኖሩ ብቻ አይደለም የሚገርመው፣ ባህሪዋ በቃ ያላት ባህሪ እንዲህ እንዲህ አልፈልግም እንዲህ አልፈልግም፣ በህይወቴ ሱሰኛ ወንድ አይወዱም በቃ ክራይቴር እንትኑም በጣም ሰቀለችው እና የሚመጣ ወንድ ሁሉ እንዳለ ይፈራል። ልጅቷ በጣም የሚገርም ልብ ያላት ሴት ናት፣ ግን ከውጭ ያለ ወደ ውስጥ እንድትገባ የሚጋብዝ አይደለም የሚጋብዝ አይደለም፣ እንድትተዋወቅ እንድታወራት፣ ጊዜ እንድትሰጣት፣ እንድታብዳምጣት ሀብርሃት እንድትሆን ጊዜም ይሰጥ አይደለም። አንዳንድ ሰው መከራም ከጀርባው ቢኖር እን እኔ ትንሽ ነገር እያወራሁሽ ታዲያ ይህን ሁሉ እንዴት ደበቅሽ እስከምትል ድረስ መከራ ተሸክማ አትናገርም። ዋይ ቅድም ብያቸኋለሁ፣ ከሰው ጋር ስትቀመጥ የሰውየው ችግር ይተላልፍበል አይተላልፍ እኔ ብያቸኋለሁ። ይሄ የሳሬስ አካባቢ ያለ ያልኩ ጓደኛችሁ በጣም ይገርም፣ ሀብት ያለው ሰው ሲመጣ ግን አንድ ቀን እግዚአብሔር ይመስገን ሲል ሰምቼ አላውቅም። አሁን ብያቸዋለሁ፣ አንድ ዓመት እንዴት ሰላሜን እንዳገኘው፣ ፕሊዝ አትምጣብኝ በቃ ዛው እንገናኝ። የሆነ ከበድ ከበድ ያለ ነገር ካለ ኤኒ ታይም ደውልኝ። ከዛ ውጪ ግን እንዴት ሰላሜን እንዳተረፍ እንዴት ይቻላል? ያው ይሄ ምንም ከራሱ ዳንደስ ጋር የሚገናኝ ነገር የለም። ሰው ገፍቶ መቶ አንተ በሽ አራክፎ ይሄዳል። አንዴ ቀራሱ ለመስማት ፍላጎት የለም። አስተያየት ሰጠኝ እስኪ ከገዳ ውሃና ከኦዳ ውሃ የቱ ልግዛ ይልሃል። ከሁለቱ እንትናን በትገዛን በትሎ አይቀበልህም። ኦዳን በትሎ አይቀበልም። ገዳን በትሎ ዝም ብሎ ለመስማት ነው የሚጠይቅ። ከዛ ሁለት ሰዓት ያወራልሃል። አደንዝዞ ይሄዳል። ስለዚህ ይሄ መቀየር በጣም ነው ደስ የሚለው። አንዴ እስክትለምዱት ስፖርት መስራት፣ መጽሐፍ ማንበብ እስክትገባበት ነው የሚጨንቀው። በዛ ስፒድ ግን መሄድ ከቻል በዛ ፍጥነት መጽሐፍ ማንበቡ ነው ቪዲዮ መስማቱንም ስፖርት መስራቱንም ባለቤት ራስ ላይ መስራቱንም የምታገኙት ወንድ ላይ ሳይሆን ራስ ላይ የሆነ ነገር ማስተካከሉ እንዴት ውበት እያመጣ እኔ አሁን የዛሬ አመት የማቃቸው ሴቶች አሉ። ከአመት በኋላ ፎቶ አንስቼ ቢሆን ውበቱ አይገናኙም። በፊት ለቀቅ ያለ ኬርለስ፣ በቃ ምን የምትለብሰው ልብስ አትጠነቀቅም። አሁን ግን ሳትጠነቀቅ አትወጣም። በትንሹ ሰላሳ ደቂቃ ይፈጅባታል ራሷን መጠበቁ ምን ማለት ስለጀመረች ራሷን መስራት ስለጀመ በጣም ሚሊነር። የተቀደደ ሹራብ ይዘ ቤት ውስጥ የሚታይ ቁጭ የሚል ሰው አለ ሶፋ ላይ እንግዳ መጣ ጉዳዩ አይደለም። ባለፈው እንደነገርኳችሁ የነገርኳችሁን ፓንት አላ ሳምንት ቼክ አላደረጋችሁም ባይዘዎች የነበራችሁ ሰዎች የቤት ስራ ስትቻችሁ ነበር እና ምንድን ያለችኝ ጸግሽ ባለቤቴ፣ እኔ በጣም ጭንቅላቴን እየተፈታተነዋለች አለች። ምን አረገች ስላት ካልጠፋ ካልሲ 1015 ካልሲ አለ፣ ጥፍሩ ተቀዶ በዛ የሚወጣ ካልሲ አደባባይ ላይ አስቶ መሳቂ ያደረገኝ እኔ ግቢ ውስጥ ሙሉ ምን አባቴ ለውን አለች። እና እሱ ደግሞ አይገርመኝም ከአትሊስት አትሊስት ይታጠፋል። ፌድ ያደረገ ነጭ አትሎ ጥቁር አትሎ ፓንት አድርጎ 16 ተከራዮች አሉ፣ እንዴት ልውጣ እንዴት ልግባ ስትነግረው በቃ ሌላ ካልሲው የሚያምር ሰው ፈልጊያ ይለኛል። አንዳንዱ እንዳለ ልክ ስትነግሩትም መለወጥ አይፈልግም፣ ችግሩንም መስማት አይፈልግም። ኤንዌይስ ራስን መቀየር በጣም ደስ የሚል ነገር ነው እና ግን ቀላል አይደለም ብላቸዋለች። ራስን መቀየር ሲወራ እንደሚቀለው አይደለም፣ በጣም ሲበዛ ከባድ ነው። በተሳሳተ መንገድ እየተሄደ የተስተካከለ ውጤትን ማግኘት አይቻልም። ትዳርም ከስር ከመሰረቱ ካልታከመ ውጤቱ አያምርም። ለጤናማ ውጤት ጤናማ መንገድን መከፈት አስፈላጊ ነውና መልሕቅ የትዳር ህይወት ማማከርና ማሰልጠኛ ማዕከልም ለባለትዳሮች የማማከር አገልግሎትን ይሰጣል። ማወቅና መማር ችግርን ይቀንሳልና በፍቅርና በትዳር ህይወታችሁ ላይ የማማከር አገልግሎትን ማግኘት ከፈለጋችሁ በ0977450 ላይ ደውሉልን። መልሕቅ መጨረስ ያለው ምንጋ ነው አልያኖች አንድ አባባል አላቸው። ጨርሰ ጀምር ይላል። የሆነ ነገር ስትጀምሩ መጀመሪያ አይምሮ ላይ ጨርሱት። በቃ ጨርሱና ከዛ ጀምሩ። ከሰው ጋራም የሆነ ስራ ምናልባት ስትሰሩ ካላቸው መጀመሪያ ተጣሉ። በምንድ ነው የምትጣሉት? በሀሳብ ተጨቃጨቁ። ልታገቢም ከሆነ መጀመሪያ ተነጋገሩ። በኋላ ከመጣላት አሁን መጣላት ይሻላል። ከተጋባችሁ፣ ልጅ ከወለዳችሁ በኋላ አዳዲስ ታሪክ ከምትፈጥር አዳዲስ ታሪክ ከምትፈጠራ ከምትፈጥር አሁን ብትጣላ ይሻላል። አሁን ከተጣላ ችግር የለም። ከገባህበት በኋላስ ሌላ ታሪክ ነው። ስለዚህ በተቻላችሁ መጠን መጀመሪያ ተጣልቶ መጀመር ነው። እኛ ብዙ ጊዜ ያው በፍቅር ስለምንጀምር ከዛ በኋላ ምንድን ነው የሚሆነው? እንደዚህ ስለሆነ የሚሄደው ከዛ ወደታች ታች ይሄዳል። ልክ እድሜያችን ወደዚህ ይሄዳል። 40 ዓመት፣ 45 ዓመት፣ 50 ዓመት እንደሞላ ወደ ታች ይወርዳል በራሱ ጊዜ። እንደዚህ ወደላይ ይወጣል፣ ከዛ በኋላ ወደ ታች ይወርዳል። እንዲህ ወደ ላይ ይወጣል፣ ከዛ ይወርዳል። እና ልክ በሪሌሽንም ላይ እንደዛ ነው። በጣም እንዋደዳለን ላይ ሲደርስ ከዛ ድጋሚ ይወርዳል። እና ወደ ላይ እንችልበትና ከዛ ወደ ታችሁን መቀበል ይከብዳል። ለምን ተወደክ ጀምረክ አልወድህም ስትባል ሰው ያላንተ ሰው የለም ብሎ አውርቶክ፣ አዘ ሴም ታይም ደግሞ ተቃራኒ የሆነ ሌላ ነገር ሲያወራ ምን ያህል እንደሚረብሽ ግን ሁለቱንም። ሪያሊቲው ምንድን ነው? ሁለት ነገር መልመድ ነው። መወደዱንም ልመደው ጥላቻውንም ልመደው። ይሄ በቃ ፍቅር ብቻ ነው ብሎ የሚያስተምር ሰው ተሳስቷል። ኖ ትሰለች አለ ራሱ። እኛ ደግሞ ዛትማች ጥበብ አንጠቀምም። የፍቅር ሳይኮሎጂ ምናልባት ሰርች ለማድረግ የትዳር ሳይኮሎጂም ሰርች አርጋቸው ለማንበብ ሞክሩ። እንደዚህ ተገልጠ ተገልጠ የምታለቅ መጽሐፍ ከሆነ ለምሳሌ አንድ ሴት አንድ በጣም ደስ የሚልን ወንድ ዛሬ አገኘችው ነገ እንድታገኘው የሚያደርጋት ምንድን ነው? ለምሳሌ አንድ ሴት ዛሬ አገኛት ነገ እንድታገኛት የሚያደርግ ምንድን ነው? በወንድምነትም ይሁን በፍቅረኛምነትም ይሁን በማግባትም ባለማግባትም ስሜት የፈጠራችሁበትን ሌላ ቀርቶ በጣም የሚያምር ምግብ የበላችሁበት በጥሩ መስተንግዶ ደስ የሚል ምግብ ከጥሩ አስተናጋጅ ጋር ምግብ የበላችሁበትን ቦታ ባትጠሩ ትሄዳላችሁ፣ አትሄዱ? ትሄዳላችሁ። ለምን? መስተንግዶ የሚገርሙ ምግቡ የሚገርም ነው። አስተናጋጇ ምትገርሙ፣ ፍጥነታቸው በጣም የሚገርም ነው። ፊታቸው የሚሰጥ ሰጪ ፊት ነው። አንዳንድ ቦታ ብትሄድ ፊቷ እየከለከለክ ነው፣ እሷ እየሰጠች ነው። ሚስትን ብትሆን ምግብ እያቀረበችል ነው፣ ግን እየከለከለ ነው ፊቷ። ወንዱም ነው፣ ስጦታ እየሰጠ ነው። ምን እያለ ነው? ፊቱ እየከለከለ ነው። የሆነ ነገር ስትሰጥ መቼ ልስጥ? እንዴት ልስጥ? እየት ልስጥ? መገጣጠ ታይሚንጉ መጠበቅ አለበት። አለበለዚያ እንደ ምግብ ቤቱ አይሆን። ምግቡ ቤቱ በጣም ጥሩ ሆኖ አስተናጋጆቹ ላይጥሙ ይችላል። ዋጋው ጥሩ ላይሆን ይችላል። ሁሉ ነገር ግን ስክትክት ሲል መቶ ፐርሰንት እርግጠኛ። ስለዚህ ነገ ልታገኙት የምትፈልጉት ሰው እንደዚህ በመጻፍ ተገልጦ፣ በቃ ነገ ይሄን ሊያወራኝ ይችላል ብላችሁ ጀጅ የምታደረጉ ሰው አለ። ነገ ባገኘው የሚስብ ነገር ውስጥ አለ እንዴ? ዛሬ አግኝቼ እንደዚህ ውስጤን ማደስ የቻለ ያላየሁትን ነገር ሊያሳየኝ የቻለ ሰው ተነጎዲያም ባገኘው ለካ ሌላ ነገር አለው ትላላችሁ። ስለዚህ በተቻለ መጠን የሆነ ነገር መጀመሪያ አይምሮ ውስጥ መጨረስ ያልቃል ወይ፣ መቶ ፐርሰንት እንዳለቀው እንደዛ የሆነ ነው። ስለዚህ ምናልባት ያላገባችሁም ሰዎች ካላችሁ መጀመሪያ አይምሯችሁ ውስጥ እንደዚህ አይነት ህይወት ቢኖረኝ እግዚአብሔር ፊትግ፣ ካልሆነም ሊሆን የሚችለው እንደዚህ ነው፣ ራሴ ፊክስ አደረገዋል። ኢነርጂው ራሱ ካለ እንደሚፈልገው ያደረገ ካልሆነ ግን ሁል ጊዜ በቃ እድሜ ልክ የሰውን ችግር ብቻ ማውራት እሱ ነው ችግር ያለበት እሷነ ችግር ያለባት ምናምን። ስለዚህ አንተ ጻድቅ ነው ማለት ነው ስለዚህ አንቺ ንጹህ ነሽ ማለት ነው። እሱ ችግር አለበት። እሺ፣ ቢያንስ አንቺ መቶ ፐርሰንት ትክክል ከሆንሽ እሱ ስንት ፐርሰንት ትክክል ነው? አንድ ፐርሰንት። አንተ ልክ ከሆንክ እሷ ምን ልትሆን ነው? አንድ ፐርሰንት። ሌላው ቢቀር ልክ ነው። እኔ ብቻ ነኝ ልክ ካልክ በቃ መቶ ፐርሰንት ልክ አይደለም፣ ግን የሆነ ፐርሰንት እኔ ልክ ነኝ፣ የሆነ ፐርሰንት እሷ ልክ ነች፣ እሱ ልክ ነው ካልሽ ያኔ መስማማት ይቻላል። ነገር ግን እኔ ብቻ ነኝ ልክ፣ እኔ ብቻ ነኝ ካላችሁ ትልቁን ስህተት የምትፈጥሩት እዛ ጋር። ስለዚህ ጨርሶ መጀመር መጀመሪያ አይምሮ ላይ መጨረስ ከዛ በኋላ መጀመር